አሰላሙ አለይኩም ረህመቱላሂ ወበረካቱ። እንደውም ሰላም ብያለሁኝ። እንደናችሁ ቤተሰብ እና አልሐምዱሊላህ ሰላም ነኝ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ነባሮችም ላይክ አድርጉን፣ ሸርም አድርጉን። እንደገና ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጦ እንግዲህ የኢቃማ አጣጣ ካሁኑ ጀምሯል። ፕሊስ ሴቶች እየታው ታው የመዳም ቅመሞች ታው አትበሉ። ታው ታው ካሁኑ እንግዲህ እሪ ማለት ጀምረዋል የመዳም ቅመሞች። ከእኔ ውጭ ማለት ነው። እኔ አልሐምድሊላህ እዚያ ውስጥ አልካታትም። ነገር ግን እናንተ ካሁኑ ተጠንቀቁ፣ ፎርጅድ ኢቃማ እየተሰራ ነው። እውነቴን ነው የምላችሁ፣ እውነት ነገር ነው የምነግራችሁ። ስለዚህ የሚያሰራላችሁንም ሰው በደንብ ጠንቅቃችሁ እወቁ። አለበለዚያ ደግሞ የምትሰሩበት መዳሞቻችሁ ላይ እዛው እንደው በቅናሽ ደመወዝ ቢሆን እዛው መዳሞቻችሁ ላይ አሰሩ። እውነቴን ነው የምላችሁ ኢቃማን የኢቃማን ጉዳት የሚያውቀው ኢቃማውን ይዞት የኖረ ሰው ነው። ስለዚህ አሁን እያንዳንድሽ እልል እያልሽ ነው፣ የዛሬ ዓመት ደግሞ ውይ በማለት ትመጣላችሁ ማለት ነው። የዛሬ ዓመትም አደርሱም በመክተብ የምታሰሩ ልጆች ማለት ነው ጥንቃቄ ብታደርጉ በጣም የተሻለ ነው። በመክተብ አሰራችሁ ማለት ምናልባች በእናንተ የኢቃማ ቁጥር ብዙ ሰው ይመጣል። ብዙ ሰው አንድ ሰው በስሩ ምናልባች በአንዲት ቁጥር አምስት ሰው እስከ አስር ሰው ድረስ ሊያመጣበት ይችላል። ከዛ መካከል እንግዲህ አንድ ሰው እንኳ አጋጣሚ ሆኖ ሙሲባ ቢሰራ ቢፈጥር ችግር ቢያመጣ፣ ያ ሰው ሁላችሁም በዛ ስር ትያያዛላችሁ። ከዛ ሰውዬው ነው ያላቃችሁም ብሎ ከንስል ሊያደርጋችኋል። ኢቃማችሁም ሳይታደስ እናንተም ሳትጠቀሙበት እንደ ትቀራላችሁ። እናማ ልነግራችሁ ያሰብኩት በመዳሞቻችሁ ላይ አሰሩ ላችኋለሁኝ። ሲቀጥል ደግሞ የእኛም ሀበሾቹ ለራሳቸው እንግዲህ በብር ማለት ነው። ሰው እንዴት እህቱን፣ ዜጋውን፣ የራሱን ሰው በገንዘብ የተነሳ እንደዚህ አድርጎ ያታልላል? ኢቃማ አሰራልሻለሁ ብሎ ወስዶ ፎርጅድ ኢቃማ አሰርቶ፣ በእርግጥ አስይዘዋለች ብለዋል እሱ ተይዟል ብለዋል። ልጁ ዋጋውን ያገኛል ማለት ነው። ስለዚህ ቅመሞችዬ የሚያሰራላችሁ ሰው ጥንቃቄ አድርጉ። አለበለዚያ ደግሞ ወዲያው ኢቃማችሁ ተሰርቶ እንደመጣ አሳዩ ፎርጂድ መሆኑን አለመሆኑን ምናልባት በኮምፒውተር መታየት ከቻለ በዛ አሳዩ እንጂ ማንኛችሁም ቢሆን አምናችሁ አትቀበሉ። ሀያ ልጆች ፎርጂድ ኢቃማ ተሰርቶላቸው ተገኝተዋል ብለዋል። ከሀያዎቹ ግን አንዲቱ ግን አንበሳ ናት። ሽርጣ ይዟት እዛው ሽርጣው ላይ ሪ ብላ ሰውየውም ከኖ ሎኬሽኑ የተጻጻፈችውን ሪከርድ የተደራረገችውን እሱን ሁሉንም ማሰርታ ሰውየው ተይዘዋል ብለዋል ማለት ነው። እንግዲህ እሷ አላህ ሲረዳት ነው፣ ገንዘብ ሻ ይውጣ ሲላት ነው። ስለዚህ ቅመሞች የምታሰሩ ልጆች ጥንቃቄ አድርጉ። ምን ይባላል መሰላችሁ? ከናባባሉ ቀድሞ ከመሟቀቅ አስቀድሞ መጠንቀቅ ይባላል። ስለዚህ በኋላ ላይ ከምታለቅሱ በኋላ ላይ ወይ ወይ ከምትሉ ዛሬ ላይ ሪያላችሁን ኮጨጭ እያደረጋችሁ ዛሬ ሰባት ሺ ሪያል ሶስት መቶ ሺ ብር በሆነበት ዘመን እናንተ እዚህ አስራ ሁለት ሺ አስራ ስድስት ስድስት አስራ ሰባት ሺ እየከፈላችሁ ለዚህ እንቶ ፈንቶ ለሆነ ይቃማ ምንም አያገለግላችሁም። እውነቴን ነው ምላችሁ ምንም ያን ያክልን እንደ ያን ያክል እንትን አለው ብዬ አላስብም። ግን ያው ብቻ ይኸው ናፍቆት አለ። ልጅን ጥሎ የመጣ እናትን፣ ቤተሰብን፣ ባልን እንደ ሁደን እንመጣለን ካላላችሁ በቃ ምንድን፣ በውጭ ይኸው እየሰራችሁ አይደል? እንደ ምን ችግር አለው? ደሞዛችሁ ደህና ነው፣ ጭቅጭቅ የለባችሁ። ቢመቻችሁ ትሰራላችሁ፣ ባይመቻችሁ ደግሞ ቤት ትቀይራላችሁ። እንደዛ ሆናችሁ በሰላም መኖር መኖር መቻል እያለ እንደዚ አይነት ጭቅጭቅ ውስጥ ገብታችሁ እየሰራችሁ በዚህ በጠፋ ስራ ለነሱ አምስት ሺ ስድስት ሺ እየተከፈለ እንደገና ደግሞ ይሄ የኢቃማ የሚባለው ነገር የአስር አመት የስምንት አመት የኢቃማ እየተከፈለ እንደዚህ ከመሆን ጥንቃቄ አድርጉ። እናሰራለን ካላችሁ ደግሞ ትንሽ ኢቃማ ዝቅተኛ የሆነ ልጆች አሰሩ። ነገር ግን እዛው መዳሞቻችሁ ላይ አሰሩ፣ ላችኋለሁኝ በውጭ ባታሰሩ። እውነቴን ነው የምላችሁ። እንደ አንድ እንኳ ሄዳችሁ ራሱ ተመጣችሁበት ደህና ነው በቃ አያድሱላችሁም በመክተብ ታሰራችሁ አያድሱላችሁ መዳቦንቻችሁ ከሆኑ ግን እዚው አለውል በግዳጅ ምክንያቱም ማዲሻይቱም ትንሽ ናት። ስድስት መቶ ሀምሳ ብር ነው የሚከፈለው ለዓመት ስድስት መቶ ሀምሳ ብር። እነሱ እንኳ ባይከፍሉ እናንተ ራሳችሁ ከፍላችሁ ራሱ ማሳደስ ትችላላችሁ። ደግሞ እነሱ ይከፍላሉ። ስድስት መቶ ሀምሳ ብር ምንም ነች ለአረቦቹ። ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። አትንጫጩ። ካሁኑ ተጀምሯል ወይ ወይ ማለቱ ማለት ነው። ስለዚህ ፕሊስ ቀድማ በኋላ ላይ ከምታለቅሱ በቃ አሁኑ ጥንቃቄ ብታደርጉ። እንደገና አንዳንዶች መዳሞች ደግሞ ምን እያደረጉ ነው? ከፊል ከሆኑ በኋላ ግዴታ ኮንትራታቸውን ካልጨረሳችሁ ወደ ሀገር አትሄዱም የሚሉም መዳሞች አሉ ብለዋል። ከእንደነዚህ አይነቶቹም ጥንቃቄ አድርጉ። ዝሮ ዝሮ የሰው ልጅ ማንነቱን ለማወቅ ደግሞ አረቦ ይታውቃላችሁ፣ ጅል ናቸው ጠለቅ ብላችሁ ካያችኋቸው ሁለት ዓመት ሶስት ዓመት አይደለም ወር ከሰራችሁባቸው ምን አይነት ሰው እንደሆኑ ጠንቅቆ ማወቅ ይቻላል። ስለዚህ በደንብ ከመጀመሪያው ቃል አስገብታችሁ፣ እንደውም ብልጥ ከሆናችሁ ቃል ሲገቡላችሁ ስልካችሁን ያዘርጋችሁ፣ ድምጻቸውን ቅርጥ አድርጓቸው። በኋላ አይ እኛ አላልን ምናም ሲው እንደዚህ እኮ ነበር ለዙ ብዬ ይሄን መረጃ አስቀምጨ ነበር ብላችሁ ራሱ መረጃ ማሳየት ትችላላችሁ፣ እላችኋለሁ ውዶችዬ። እና ይሄ ኢቃማ በኋላ ላይ ሂዶ ሂዶ ምንድን ነው የሚባለው ቂያማ ከሚሆንባችሁ በፊት አሁኑ ተጠንቀቁ እላችኋለሁ ሀባይብ። ጊዜው አስፈርቷል። በእርግጥ አገራችንም ያለው ሁኔታ ይኸው አስከፊ ስለሆነ ነው። ከሀገር ሰው በእግሩ በባህር እየመጣ ነው። 300 ሺህ ብር፣ አራት መቶ ሺህ ብር እየተከፈለ በባህር እየመጣ ነው። ያ ደግሞ እንግዲህ ሀገሩ ሁኔታ ነው። ነገር ግን ምንም ይሁን ደግሞ አገር ላይ ያለው ደግሞ በዛው ልክ እየኖረ ነው። ስለዚህ አገራችሁ ገብታችሁ መኖር ትችላላችሁ። በተለይ እና 16 ሺህ እና 19 ሺህ እና 20 ሺህ ሪያል የምታወጡት እንደው ተጠንቀቁ። እንደ በዛ ከተባለ ምሳሌ አሁን ስምንት ሺህ ሪያል ቢወጣ ስምንት ሺህ ሪያል የአራት ወር ደሞዝ ማለት ነው። ስራ ላለው ሰው ቋሚ ስራ ላለው ሰው እና ያን ያክል አይከብድም። ይሄ ከሆነ ከዚህ በላይ ግን ዛሬ 14 ሺህ እኮ ግማሽ ሚሊዮን ብር በላይ ይሆናል። ስለዚህ ለምን ብላችሁ እዛው ሄዳችሁ ቤተሰብ እንደሆነው አገር የአገር የዓለም ህዝብ፣ አገራችን ላይ ያለ ኢትዮጵያዊ እንደሚኖረው እዛው ሄዳችሁ ኑሮ መጋፈጥ ነው እንጂ የሚሻለው። እስከ መቼ ይህ ኮ ማለት ማምለጥ ማለት ነው፣ መሸሽ ነው። እስከ መቼ ይሸሻል? እስከ መቼ ታመልጣላችሁ ከቤተሰብ በቃ ከሀገር እስከ መቼ ድረስ ተሸሽቶ ይኖራል? እና ቅመሞች እዬ ባካቸው ጥንቃቄ አድርጉ ልላችሁ ነው የመጣሁት። ይሄ ነግርኳችሁ ሁሉ መረጃ እውነት የሆነ መረጃ ነው። በተለይ ች ፎርጅድ የተሰራባት ልጅ እውነት የሆነ መረጃ ነው ይዤላችሁ የመጣሁት። ጆሮ ሰታችሁ አዳምጡ። ተንደገና ደግሞ በሌላ ቪዲዮ መልሼ እስከምመጣ ድረስ ደናውኑ ነገር ግን ቻናሌን ፕሊዝ ታው ላይክ አድርጉኝ፣ ማንነው ሰብስክራይብ አድርጉኝ፣ ሸር አድርጉኝ አይከፈልበት ምን ምን አስመቀኛችሁ። በእናንተ ጉሮሮ የሚገባው በእኔ ጉሮሮ የሚወርደው በእናንተ ጉሮሮ አይወርድ። በእናንተ ጉሮሮ የሚወርደው ሌላ ነው፣ በእኔ ጉሮሮ የሚወርደው ሌላ ነው። ስለዚህ ቻናል የምታሳድጉልኝ ሰብስክራይብ ብታደርጉኝ ምን አለበት እላችኋለሁኝ። በተረፈ ባይ ባይ።